ሰላም ሰላም! የተወደዳችሁ የተከበራችሁ የሀገሬ ልጆች፣ የመዝገብ ሜዳ የዩቲዩብ፣ የቲክታክ፣ የቴሌግራም እና የፌስቡክ ተከታታዮች እንደምስክሳ ደረሳችሁ። እንኳን ደህና መጣችሁ፣ ስለመጣችሁ እጅግ ከልብ አመሰግናለሁ። ዛሬም እንደተለመደው ባህላችንን ታሪካችንም፣ ማንነታችንን፣ መዋቢያችንን የምንመለከትበት የራሳችን ጥበብ የራሳችን መስታወት የሆነ ማንነታችንን ማሳያ ሰኢድ ባህላዊ አልባሳት በተለይ ደግሞ የጥለት ውጤቶች ፎጣ፣ አጋቢ ለገዳማት አባቶች የሚሆኑ ለተማሪዎች የሚሆኑ አልባሳት መገኛ ነው ማለት ነው። ሰኢድ በተለያዩ ዲዛይን እንዲሁም በተለያዩ ቀለማት ጥራት የተሸመኑ የጥለት አልባሳቶችን እናገኛለን ማለት ነው ከሰያው ጋር አድራሻው ሸማተራ ሸማተራ ሸማተራ ቁጥር 13 ግራውንድ ላይ ሳትወጡ ሳትወርዱ ሳደክሙ ታገኙታላችሁ ማለት ነው። በስልክ ቁጥር ማዘዝ ትችላላችሁ። በቅርብ ካላችሁ ካሉበት እናደርሳለን። እዚህም መታችሁ በቦታው ተገኝታችሁ ደግሞ ካስፈለጋችሁ ለችርቻሮ ለራሳችሁን በቀጥታ መጠቀም ከፈለጋችሁ በቦታው መገኘት ትችላላችሁ። ለይበልጥ መረጃ 09 28 54 22 29 ብላችሁ ደውሉ። በተለየ ጥራት፣ በተመጣጣኝ ዋጋ እናከፋፍላለንም እንሸጣለንም ማለት ነው። እንግዲህ እነኚህ ፎጣዎች የውጭ ሀገር ዜጎች ሳይቀሩ በዚህ ቦታ እየተገኙ ሸመት ሸመት አድርገው መዋቢያ እያደረጓቸው ይገኛሉ ማለት ነው። ለፊልም ቀረጻ፣ ለድራማ፣ ለቲክታክ ለዩቲዩብም ይሁን